አጥፍታለች ስልክ ሙብሬ ጠፍቷል። ስልኩ አይሰራም፣ የጠፋ ስልክ ነው። እና አጥፍታ ተኝታ ነው የሚሆነው። እስ እንሻላ ዝሮ የአቅማችንን እንሞክራለን፣ አላህ ያግዘናል። እንሻላ አብሽሩ፣ ድዋ ብቻ ያደርጉ። ስልክ ደውላለሁ፣ እህቴም አዚዛ ደውለን እንሻላ፣ ልጇን እናናግራትና ጉዳዩን እንድጨርስ እናረጋታለን። እሺ ማዘር እናትዬ አይዞት። እኛ በምንችለው በምንችለው ቁርአንም ማስቀርተን ዶክተርም ጋር ወስደን የምንችለውን እናደርጋለን። እርስዎ ዱዓ አድርጉልን እሺ? አይዞት። የእናት ዱዓ ምስተጃብ ነው። ዱዓ አድርጉ እሺ። እናንተ በረካሁኑልኝ ወለ ፍረድ ነው። አይዞት አይዞት። ማዘርዬ አይዞት። ማዘር፣ እሷ ብቻ ነው ልጅ ያሉት? ሌላ ልጅ አላችሁ አዘር? አሉ። ማሻአላ ኦኬ። እነሱ እንኳን ቢያናግሯት እሺ አትልም። በቃ ሰው አስጠምቷታል። ወዲያ አገሯ ነው እሷም እኳ አውቅ አደለም። እሷ ላይም እኳ አይፈረድባትም በነገራችን ላይ። አዎ በእሷ መፍረድ አይቻልም። እሷ መፍረድ አይቻልም። ወላሂ በእሷ መፍረድ አይቻልም። እሷ ያው ትንሽ የሚቀራላት ሰው እንሻላ፣ የሆነ ሰው እንዲቀራላትና እንሻላ፣ በዛ ልድን ትችላለች እንሻላ። ተቀርቶላት ሞየ ዘምዘም ምናምን የሆነ ነገር ይቀራባታል እንሻላ። አይዞት፣ አይዞት ማዘር። አሁን ቤቶ ሂዱ እንሻላ። አዲስ ነገር ካለ ደግሞ እናወራለን። አይዞት እናቴ። ሰላም አለይኩም፣ ሰላም አለይኩም። ማማር ስምሽ ሀዋ ነው አይደል? እኔ ሙባረክ እባላለሁ። እንግዲህ ወይታቅኝ ይሆናል ሙቤ ሚዲያ ነኝ። የፋጤ እናት እንግዲህ አሁን ከእኔ ጋር ያሉት እና በጣም አልቅሰው እባክህን፣ ጉዳዩን ልጅ ሀዋ ታውቀዋለች እና ስለ እሷ ልጃቸው ያለውን ነገር አንዳንድ ኢንፎርሜሽን እንድትነግሪ ነው። የአባቷ ስም ፋጡማ፣ አስራ ሶስት አመት ጅዳ ነበረች እና ከአሰሪዋ ጋር ጸጉሯን ቆርጣ ተጣልታ ምናምን አሁን ሪያድ ነው ያለችው እና ጉዳዩን እናንተ ነው የምትከታተሉት አሉ። ወጣ ነበረ አስቸግራ ወጣ ነበረ። ረመዳን ላይ ደጅ ነበረች። በቃ ለማንም እንትን አልል ብላ መጨረሻ ላይ እኔ ለምኜ ለሊት ዋጋ ቁጭ ብዬ እንትን ብዬ አስገባኋት። ወደ ኮሚኒቲ እንድትገባ አደረኩኝ። መጠለያ ማለት ነው። እሺ። እዛ እዛ ከገባሽ በኋላ ከዟ አብሃ የሚባል ቦታ አለ። ታውቃለህ? አብሃ። አይዋ፣ አርፎ አይዋ። አብሃ ሄዳ ኬዙን ማዘጋት አለባት የግድ። እሺ። እሱን ኬዝ ደግሞ ለማዘጋት በኢምባሲው ምንድነው የሚባለው፣ ይሄ ጉዳይ አስፈጻሚዎች አሉ አይደለ? እነሱ አድርገንላት ሰው አሳይን ተደርጎላት አብሽር መከፈት አለበት ተባለ። በስሟ እዛ አብሽር መከፈት አለበት ተባለ። አብሽሩን ለመክፈት ሄድን፣ የእኔ ራሴ ሄድኩኝ። በቃ በጣም ስታስቸግራቸው ሄድኩኝ፣ ስራ ትቼ ከዛ ከሰውየው ሄደን አብሽር ልንሰጥ ስንል አብሽር ደግሞ ጀሃዙ ያለው ሱቅ ውስጥ ነው ታውቃለህ። ይሄ ምናምን ምናምን እኛ እብድ እንደሆንን አረገችን። እናንተ ማን ስለሆናችሁ ነው ሱቅ አምጥተሽ በስማ የምታሰጅ? አንቺ ልታታልኝ ነው፣ አንቺም ሌባነሽ ከነሱ ጋር ታጭበረብርኝ ነው። ያልሰደበች ነገር የለም። ከል ያለላ እናትየው ብቻ እየደወሉ ስለሚያለቅሱ በቃ መፍትሄ የእሳቸውን እንትን ብቻ ለማለት አማናቸውን ለመወጣት ብቻ በቃ የዛን ቀን ራሴን ያዝኩኝ። እንደምንም ብለን ከአንዱ ቦታ ወደ ሌላ ቦታ ደግሞ ወሰድናት። እዛም እምቢ ስትለን ማለት ነው። እሺ በቃ አልኳት የመጨረሻ መፍትሄ ስለሆነ እኔ ይኸው እኔ ምን ምን እሆናለሁ አልኳት። የኔን አብሽር ከፈትኩ እያየች ማለት ነው እሺ የኔና ሽፈኩ እንጂሀዙ ላይ እ ላይ ወደት እንዴት ወደ ሞባይል እንደሚመጣ ምናምን አንገቴን በቢላ ላለች እጄን ማሽኑ ላይ አላረግም ማለች እንደው ምታረግኝ ና ያለዋለች። በጣም ይህን ያህል ሀይ አንተ እናት በጣም አሟታል ማለት ነው። ህመም አይደለም ነፍስየው እኮ ጠቢ ታወራሃለች እኮ እብደት እኮ አይደለም ይሄ። እምቢ ካለች እምቢ ያለች ነው። አማርኛ ቅልጥፍ አርጋ ታወራለች። አረብኛ በደንብ አርጋ ታወራሃለች። ፖሊስ ጋር ምትሄድ አንተ ነህ እብድ የምትባለው። እሱ ጋር የቆሙ ሰዎች እሷ ከት ብላ ስጋብል እናንተ ናቸው እብድ፣ እኔ ነኝ እብዳለች። የትኛው ሰው ነው በስማ መርከዘ ሹርጣ ነው እንጂ የሚሰጠው፣ ሱቅ ውስጥ የሚሰጠው እኔ የምታታልሉ ነው አለች። እናንተ እብዶች ናቸው እንጂ የምታደርገው ነገር ግራ እስኪገባህ ድረስ ማለት ነው። ፓቴ ለአላህም ፍሪ፣ አላህም ፍሪ። በቃ እኔ ሌላ ነገር ይቅር። አላህን ፍሪና እናትሽን አስቢያት። እኔ ለእናትሽ ብዬ ነው አልኳት። አላቅሽም ሙስሊም እህቴ እንሻቃለሁ አላቅሽም፣ ግን ይሄ ሁሉ ዋጋ መክፈል ያለብኝን ወላሂ ሱ ወላሂ ለማንም አልከፈልኩም አልኳት። የምታውቀው ነው። ሙቀቱ ሙቀት ነው። በዛ ላይ ከመንገድ መንገድ አስቡ እንደ ገባው የው አላህ በጣም ወላሂ ሰብር ሰጥቶት በቃ ማለት ለእኔ የሚሆነው ቦታ ሰጥቶኝ ነገር ነው። ከዚኛው ቦታ እዚኛው ቦታ እንሄድ እያልኩት ከዚኛው እሱ እዚኛው ጋር ደግሞ አለ ብለውኛል እያልኩኝ እንደዛ እሷን እያበበል እያታለል የተጻፉላትን ደብዳቤዎች ጠቅላላ ዘርግፌ አውጥቼ እነሱ ከማህከማ የሰጡንን መልስ ደብዳቤ አውጥቼ ስንት ነገር ፋይሏን ዘርግፌ እያሳየኋት ለማሳመን ማለት ነው ወ ንገት ይላለች። ከዛ በኋላ ምን ልታረገን ሆነ፣ እጠፋለሁ አለች። በቃ እንዲያውም እናንተ ሄዱ፣ አያገባችሁ። እኔ ከአስራ ስምንት ዓመት በላይ ነኝ። ማንም ሰው ስለ እኔ ማውራት አይችልም። እኔ አቅል ነኝ። እኔ ማውራት እችላለሁ። ስለዚህ አያገባሽም። ስለዚህ ሹርጣ መቶ የወሰደኝ ሹርጣ እንትን ይበለኝ ምናምን አለች። ሰውየው በቃ ገባው ሁኔታው እና ምልክት ሰጠኝ በእጁ እንደዚህ ተረጋጊ አይነት ነገር ብሎ ከዛ ለሹርጣ ደወለ ማለት ነው። አሁን በመከራ ነው አይደል ኮሚኒቲ የገባችልን፣ መልሰን በመከራ ወደ ኮሚኒቲ ደግሞ ሳትገባ ገባ መሀል ላይ ከጠፋች፣ አሁንም ሪስኩን ላይ ሊሆን ነው። ኦኬ ኦኬ ነው መዘየድ ያለብን፣ የሆነ ነገር ብቻ መፍጠር አለብኛል እና ወዲያው ለሹርጣ ደወለ። እሱ ለፖሊስ ደወልና አቡ ሚን ምናምን አለው። ከሶስት ቦርስ ፖሊሶችን አሁን ምልክልህ ቦታ ላይ ትልክልኛል፣ አንድች ልጅን ያስረክብሃለሁ። ቀጥታ እስር ማማር ጠራ ተቋርጠሻል በጣም ትክክለኛ የሆነ አሰራር መሻላ። ተባረክ ረህማን አላ ይጨምርላት። ወላሂ በጣም ጥሩ ሰው ናት። መሻላ። ብዙ ጊዜ እንደዚህ አይነት ልጆች እንደ አይነት ቦታ ስትሄድ የሚናገሩት ንግግር አንተ እብድ ትሆናለህ፣ እነሱ ጤነኛማ ይሆናሉ። መሻላ አሁን ያለችበት ጠይብ ፖሊስ ጋር ነው ያለችው የት እንዳለች ነው እንጂ ማወቅ እንግዲህ እንደዛ እንድን ነው መሰራት ያለበት አየህ አሁን እኔችን ልጅ እየጎተትኩ ይዣት ብሄድ እኔ ነኝ ወንጀለኛ መሆነው አስወጣት መሰለኝ በጣም እሷ የሄደችበት አካሄድ ትክክለኛ አካሄድ ነው በቃ እስር ቤት ንቻለች አሁን፣ እሱ ልትነግረን ስለ ተቋረጠ ዋና ፖይንቱ ላይ ነው ኢትዮጵያ